በጣም ታስጠላላችሁ ከምር። ትነግራችሁ ማለት ነው የሰውነት መዘቀዝቁ። በጣም ነው የምታስጠሉ አንዳንድ ጊዜ ደግሞ አደማመጡት ከምር እናት ምን አደረገችው እናት ምን ታውቃለች? ምንሆናችሁ ነው እናንተ ካለ እናት ነው እንዲህ የመጣችሁት እናንተ ከንፋስ ነው እንዲህ የወጣችሁት እናንተ ከመሬት ነው እንደ የበቀላችሁት እንዴት እናት የላችሁም እንዲ እናንተ ምንድን ነው እንደዚህ የሰው እናት የምትዘቀዝቁት ምንሆናችሁ ምን ነው እንደዚህ የሚያደርጋችሁ ምንድነው እናንተ እየሰራችሁ አላችሁ እዚህ ሚዲያ ላይ ነገ ሞት ሹኖር ሾ ማታቂ በጣም ነው መደብረው ከምሬን በጣም ነው

በናዝሬቱ በኢየሱስ ክርስቶስ ማለኛው የሚባል ሰው ስ ማለኛ ስኮ ሪፖስት አድርጓል። ማለኛ የሚባል ሰው ሰኒ፣ ይሄውልሽ ሪፖስት ያደረገውን አምጥታችሁ ፖስቱት፣ ሁላቸውም ሪፖስት ያደረገውን አምጥታችሁ ፖስቱት። ከዚም በኋላ ሌላ ፊቱ ዘቅዝቁ፣ እነሱ ለመዳጥነቁ ሳትነኳት እንኳን እነሱ ሳትነኩ እንኳን ሀይሚን ጉሮሮ ላይ ቆሙባታል።

ይወቅ ሁሉም ይወቅ። ከዛም በተረፈ ሰው እንዳዘቀዝቁ ሰው እንዳሰድቡ እሷም ደግሞ እንዳትነቁ ስላለች በሷ ምክንያት አሁን እናንተ ስትሳደቡ ማለት ነው። ሄዶ አባት እነሱ

እኔ ምን ላውራ አውቃለሁ፣ ሪከርድ እንደሚያደርሱበት አውቃለሁ። ኢንቦክስም ላይ ሆነ ዋትስአፕም ላይ ሆነ ቴሌግራም፣ ሁሉም ቦታ እንደሚያደርስበት አውቃለሁ። እኔ ደግሞ ሪከርድ የደረሰ አልደረሰ ይሄን ናቀር እንትን አይደለሁም። አሁን ለዛሬው ሪከርድ ማምሻ ጠብቁ። መግቢያ ሲሰራ ላይቭ ወጥተው እንደዚህ እንደዚህ ያሉ እንደዚህ እንደዚህ ያሉ እንደዚህ እንደዚህ ያሉ ሀይ፣ አሁን እራሳቸው ሰርተው ሰርተው ወጥተው የሚወቅሱት ነገር ሲያስናድድ ቢያንስ እንኳን እነሱ ማለት ነው፣ እስቲ ከሽፎ መገኘት ነበረባቸው። እሱ በራሱ ሀይሚ የምትረገጥበት ቦታ ሀይሚ የምትሰደበት ቦታ ሪፖስት ያደረጋል። ሪፖስት ያደረገውን ደግሞ አምጥታችሁ ሰውን ታጋርጋችሁ ፖስቱት። ከዚያ ውጭ ማን ለምን እንዳለቁ እናንተ ዝች ጋ ሀይሚን ስሽን ስዘቀዝቋል። ሌላ ሰው ስትነቁ ሀይሚን እዛች ጋር በጉሮሯዋ ነው የሚቆሙበት። ስለዚህ እናንተ አትንጉ፣ ንቃችሁ ተዋቸው። ሀይሚ ቤተሰቧ ይዘቅዘቅ፣ ችግር የለው። ታያቸው ይዘቅዘቅ። የሀይሚ ቤተሰብ ተዘቀዘቀ ሽን አምጥታችሁ ዘቅዘቅ ተዋቸው። እነሱ እኮ እንደለመደች ነው፣ እናውቃለን። ውስጥ ላይ እንደምሽለጠለጡ እናውቃለን። እንደዛ ሀይል ሽልጥልጥ አይደለችም፣ እንደነሱ ሽልጥልጥ አይደለችም። ሽልጥልጥማ ብትወጣ ማለት ነው ማናቅ ነበረ። ነገር ግን እንደዛ ላይ አይነት ተሽለጥል ወጠሽ መጨረሻ ላይ ልጅቱን አሰድቦ እንደ ወንድ ሆኖ ሴታ ሴት ቀሚስ ልበሱ ሁላችሁም ማለት ነው የወታደራዊ ትምህርት አሁንማ ሁሉም እያስጠላ ነው። ሲሚያል ግልጽ ትላንትና ላይ የሽም እኮ ቡሩኬ ፋሚሊ ነው ብሎ አንዱ መጡና፣ ሀይሚ ፋሚሊ ጭራሽ ሁላችሁን ተሰባስባችሁ በደል ብሎ ነው የሰደባ። አየሁት። እግዚአብሔርን፣ ሁሉንም ነው የምዘቀዝቀው፣ ማንም ሳይቀር ጀምሪ ማነ አንድ ነገር ሴት ሆናችሁ ሴት ኦዲንስ ሆናችሁ በሴት ላይ የምትፈርዱ ሁላችሁ ማለት ነው። በአናታችሁ ተተከሉ። ሴትነታችሁን ያወረዳችሁ እየረከሳችሁ እየበሰበሳችሁ ማለት እናንተ በሴት ላይ የምትፈርዱ ሁላችሁ ማለት ነው። ለወንድ ብላችሁ ምትሰደዱ በአናታችሁ ተተከሉ። እናቴን ነው የምላችሁ። ሴት ልጅ ብታጠፋ እራሱ ሴት ስኮልት ድረስ ሴትን ነው አንባክ ሲፈው ራሱ አይቆጨኝም። እኔ በሃይሚ ብሰደብም ሆነ በማንም ሴት ሃይሚ ሃይሚ ስለሆነች አይደለም፣ ማንም ሴት ብሰደብ አይቆጨኝም። ነገር ግን እናንተ ሴት

እሱ አላ አላየችውም ወንድሙ እየተሽለጠለጠ ወንድሙ እየተሽለጠለጠ ነው። ቲክቶክ ላይ ነው አሉ ያለው እሱ እዚህ ቲክቶክ ላይ እኮ ነው አለ አሉ ብሏል። አለ አደለ ነበረ ቀድም እዛ አንድ አይሰማም። ድምፅ የሚሰማ የለም እሰማለሁ ካልፈለገች ምን ይደረግ? እሱ ልጁ ወንድሙ በተሳደብ ስድብ ነው ሰው ኦዲንሱ ያኮረፉ የተቀየሙ ያስከፋው። ለምን ትናንትና ኦዲንሶች እንዳለ ያስቀይሟል በኦዲንሱ ፊት ነው ትናንትና ያልሆነ ያልሆነ መጥፎ ባለጌ ቃላት የተናገረው። ስለተናገረ ኦዲንሶቹ ደግሞ ሴት ልጅ ናት ለምን እንደዚህ ትደረጋለች ብለው አድማ ፈጥረው ተናገሩት። ሌላ ግሩፕ ደግሞ እየሴት የወንዶች የሃይሚን እናትና አባት ዝቅዝቅው ይሰድባሉ። በጣም በብልግና ቃላት ሰሯቸው። ይሄ ምንድን ነው? ድንዝና ደነዝ ነው። እንደገና ደግሞ ያች እንትና ይሄ የመለኛው የህቱ ሚሽት ትከታተላለች ቲክቶክ። እርግጠኛ ነኝ ደውላ እንዲህ እንዲህ እንዲያርገዋል እንዲህ እንዲያርገዋል። ዛሬ ዩቲዩብ ላይ ሀይለኛ ፊልም አብጸባለ ትልቅ የሚፈጠረው አውቃለሁ። ሃይሚ እግዚአብሔር አምላክ ያበርታት። እሷ ወደፊት ናት። አትጥሏትም አትወድቁም። ሁሉም ኦዲየንስ የብሩክም ቢሆን የዛም ቢሆን ሁለቱም እየተሰዳደቡ ነው ያሉት ለምን በተናገረው ቃላቶች ከዚህ በኋላ እኮ ብሩክና ሃይሚም አይቀጥሉም። ደግሞ መቀጠልም የለባትም መታረቅም የለባትም። ከንደሚ ሀበሻ ስለመቀጠሉ ጠገብ እንደታወሩ ስለመቀጠሉ እንደታወሩ የፈለጉ ነገር ይሁኑ፣ አይመለከተንም። ነገር ግን ልጅቱ ስለሚያሰድባት ብቻ አውሩ፣ ሌላ ነገር እንደታወሩ ምክንያቱም አይመለከተንም። ይቀጥሉ አይቀጥሉኛ፣ ምንም ቤት አይደለንም። የፈለጉ አይነት የሆኑ እነሱ፣ ተለያዩ ተገናኙ ምናሉ፣ አይመለከተንም። እኛ መጨረሻው ሃይሚን ይዘን፣ ታረቁ አብረው ሲሆኑ አብረው እናሽቃብጣለን። አልታረቁም አልታረቁም። ሰው እንደሚለያይ ሰው ተዋዶ እንደሚለያይ ተለያዩ ነው፣ ሀላስ ሌላ ነገር አይደለም። ነገር ግን እኔ ከምንም በላይ እያናደደኛለየት አለባችሁ። ሰኒ እንደዚህ አይነት ነገር አታውሪ። ሊቀርድ እየሄደ ነው። እስክቲ ይ ነገር ግን እዝች ጋ አሁን ማለት ነው። እዝች ጋ ሁላችሁም እናንተ እዝች ጋ ሁላችሁም እየሰማችሁኝ ነው። ነገር ግን አሁን ኢንቦክስ ላይ ልትልኩ ነው። አይዶንት ኬር ልኩ። ቅንጣት አክል አይሰማኝም። የእናንተ መውሰዱ ማለት ነው። ማምሻ ደግሞ ቪዲዮ ተኪዞ እንደዚህ ተባልኩ። ማንም ምንም እኳን አለም በሰራችሁ ታክል ነው እየተነገራችሁ ያላችሁት። ሰው በሰራው አክል ነው እየተዋረደ ያለው። ሰው በሰራው አክል ነው ኦዲንስ እየተሳደበ ያለው እንጂ፣ ከዛ ውጭ ኦዲንስ ከየትም ፈልጥቶ ሰብሮ ወይም ወቅጦ ያመጣው ነገር ስድብ የለም። ስለዚህ አርፋችሁ ስራችሁ ብትሰሩ። እናንተ ደግሞ ውስጥ ላይ የምትሽለጥለጡ ማለት ነው፣ ተሽለጥለጡ አይመለከተንም። እኛ የእኛ ልጅ ኮፍጣና ናት፣ እንደናንተ ሽልጥልጥ አይደለችም። ገባችኋ? ሀይሚ እንደናንተ ሽለጥልጥ ብትሆን ኖሮ ይሄን ተው ግን እንደናንተ ሽልጥልጥ አይደለም አስ ማለት ነው እና ዛሬ ማታ መጠው ሀይሚን ቢሰድባት ወቀሳ ቢደርስባት ሀይሚን አይመለከታትም። ለምን ለምንድ ታውቃላችሁ ማለት ነው። የገዛ ወንድሙ ነው። የስማይ መለኛው የሚሰማኝ ከሆነም የስማኝ ሪኮርድ ይደረግ ይደረግ አይዶን ር የሚደረገው እኛ አልተሳደብንም። የሚሳደቡት ቦታ ኃይለኛው እያጠፉት ያሉ እየሰደቡት ያሉ የሀይሚ እናትና የሀይሚ አባት ቤተሰቦች ሲዘቀዘቅ ምን ሀይሚ ሪኮርድ ያደረገች ሀይሚ ንድሬ ስራ ሰራች። ወንድሞች አመጣው ንድሬ ስራ ሰሩ አልሰሩም። እናትና አባት እኮ አላቸው። እነሱም ማለት ነው። እሱ ደግሞ ለእናትና ለአባቱ ለእናቱ ተቆርቆሮ የሚያደርግ ከሆነ ለምንድነው ወንድሙን የማያስተካክለው? ወንድሙ ሜዳ ላይ ወጥቶ የሚናገረውን ቃላት ለምንድነው የማያስተካክለው? ወንድሙ በሴት እየተመራ በሴት በጓደኛ እየተመራ ሀይሜን ትናንትና ወጥቶ የተናገረው ቃላት ምንድነው? አንቺ እሷና ቶኪ ምናምን የተናገራቸው ቃላቶች አይደብሩም? አያስቀይሙም? አብራችሁ በልታችሁ። መለኛው እየሰማኝ ነው። ሪከርድ ይደረግ ይደረግ፣ አይዶንኬር መለኛው አንተ ቤታችሁ መጣችሁ አብላችሁ በልታችሁ ጠጥታችሁ፣ የለም ጠጥታችኋል። ትንሽ እንተባተባለው። አብላችሁ በልታችኋል። አብላችሁ ጠጥታችኋል። ከሀይሚ ጋር እህታችን ብላችኋታል፣ ተንከባክባችኋታል። አይ ቆይ በእናቶቹ ተንከባክባችኋታል። ስለዚህ እሷ ብዙ መስዋዕት ከፍላለች። ማናት በሆኑ ሰዓት ሳትጋባ ቀለበት ሳታስር እቤት ገብታ እናታችሁ እቤት ገብታ ቤተሰብ ሁና እንደ ታናሽ ልጅ ሁና ምግብ ሰርታለች። አብራችሁ በልታችሁ ጠጥታችሁ እናንተ ዛሬ ሪፖርት የምታደርገው አንተ ሪፖርት የምታደርገው ማ ነው? አንተ ገና ልጅ እኮ ለ አርግዛል እኮ አርግዛለች፣ ሚስትህ ነገ ጠዋት እኮ የሚወለደው ልጅ አለ፣ የሚጠብቀው ነገር አለ፣ የሚሰማው ነገር አለ። ሪኮርድ እኮ ወይም ኢትዮጵ ላይ ያለ ነገር እኮ አይጠፋም የሚቀመጥ ነው እንዴ ይሄንን ማሰብ የለባትም ነገ ጧት እግዚአብሔር አያድርገውና ቢሆኑ እንኳን እዚ ብቻ እንዳ አንድ ላይ ማለት ነው ህይወት ይቀጥላል እኮ የሆነ ችግር ላይ የሚፈጠር ነገ ጧት የሚወለድ ልጅ አለ የልጅ ልጅ አለ የሚያየው ጉድ አደለ እንዴ የሚናገረውን ቃላት ያውቀዋል ለሴት ትናንትና ለመጣች ሴት እኮ ነው ለሶስት ቀላ አራት ቀላ ወቃት ሴት እኮ ነው እሱ ትናንትና ያበሻ ቀጣት ወንድ ልጅ አጠቀ እንኳንእዚባሴት የላከው ሞት አይፈራም ይባላል አንዴ አንዴ አንዴ አንዴ አንዴ አንዴ በናት እኳ አንዴ ልጨርስ ይወጣ ነው። እኔ እንደዚህ አድርገህ ተናግራህ ወጣህ። ስትናገር ሜዳ ላይ ወንድምህ ወጦ ሲናገር፣ ብሩክ ወጦ ሲናገር ደውለህ ለምን እንደዚህ አለክ ብሎ ለምን እንደዚህ አለክ ብሎ አይቆጣውም፣ አይሰድበውም። በተከታታይ ሴት እያመጣ ሃይማ አልጀመረችም። ከሃ ከሀ እስከ በ ድረስ ማለት ነው። ስታመጣም የጀመረው እሱ ነው፣ ያስጨረሰችው እሷ ናት። የሚያመጣው እሱ ባመጣው ጣጣ በዳኒም ህይወት ገባች። በማንኛውም ህይወት ውስጥ የገባችው አንተ ወንድምህ ባመጣው ጣጣ ነው። ህይወታችሁ ድብልክልክል ያለው ገብተዋል። መለኛው ስማኝ በደንብ ሪከርድ እየተደረገ ይድረሰው እና እንደዚህ አድርገህ የተደረገው ነገር እሷ በመሀል እየገባች ስንት መስዋዕት ከፍላለች፣ ለብሩክ ስንት ነገር አድርጋለች። ዛሬ አንተ መጣህ፣ እሷ ሪፖርት ታደርጋለ እንዴ? የምርህል ነው። እንደዚያ ከሆነ ሁሉም ማድረግ ይችላል ማለት ነው እንዴ? ሁለቱ በተጣሉት አንተ አይደለም ቆይ ቆይ ያድርጉ። ብሩኬራ ሰው አድርጓል ነው ያድርጉ ገደል ይግባ። ደግሞ ምንድን ነው የምታወሪው? እኛ ስለ መላኛው መላኛው ሪፖርት ማድረግ ያናደደን መላኛው አይመለከትንም። ብሩኬ ተብዬው ነው ያናደደን። እ ቻናል እሷ ይፈጣጣብኝ አንዴ አንዴ አንዴ እሷ ለመጣል ከሆነ ሀሳባቸው ማለት ነው እሷ አትወድቅም መቼም። እግዚአብሔር ከእሷ ጋር ነው መቤቴ ቅድስት እንግዲህ ማለት ነው ከእሷ ጋር ነው መቼም አትወድቅም። መቼም አይሳካላቸውም እሷን ልትጥሉ ተና። ብሩኬ አንተ ብሩኬ ስንት ነገር አብረበል ተቀጥታል ስንት ነገር አለች አልፈልግህም ማለች ተይወጣጥ ወጣም እንዴ፣ በቃ ውጣላት ሰላም ትኑር እሷ። አንተም ከሴቶቹ ጋር ኑር በቃ። ምንድነው የምትፈልገው እንዴ? ምንድነው የእሷን ህይወት መበጥበጥ የተነሳኸው? አንተ በመጣጣት ኮኖ ልጅቷ የምትሰደቡ የምትረገጠው ቤተሰቦች አንተ ሲጀመረ፣ ማለት ነው ብዙ ላይፍ አሳልፈ ብዙ ነገር አድርገህ ረሳው እንዴ! ያን ሁሉ ታሪክ ስንት ነገር ሆናችሁ ረሳው ረሳው። ሰው እያለ ሚዲያ ላይ እያየን እኮ ነው። ቤተሰብ የሚያዩን ቤተሰብ የሚያዩን ጉድ እኮ ነው። ትናንትና ቁልቶታል እንደዚህ ናት። በአንች ነው የምትጠራው አንቺ እያልክ ስታንቋሽሻት የነበረው የሴት ልጅ ነኝ እያልክ ማለት ነው። እኔ ሙሼን አልሰድባትም። ለምን ከአንተ አንተ ከሙሼ የተወለድክ አትመስለኝም። ቢኮዝ ሙሼ በጣም ሪስፔክት ነው የምናደርጋ። ሴት እየሆነች ብቷል። እንደዚህ እያደረጋችሁ ዛሬ ወንድማማቾች አመፅ ፈጥራችሁ እንደዚህ አደረጋችሁ። ምን ሃይሚ ልትወድቅ ሃይሚ ልትጥል አትችሉም። እስኪ ይሳካልህ አንተ አንተ ይቅናነ። ለዛም የአንድ ሰፈር ልጅ ናችሁ ቡታጅራ ላይ እያላችሁ ሲጀመር የሚለቀቀው ቪዲዮ እንኳን ቲንክ ታደርግ ነበረ። ቤተሰብ ያየዋል፣ ቡታጅራ ላይ ይታያል፣ እንደዚህ ይፈጠራል ብለህ ማሰብ ነበረብክ። ከአንደበት የሚወጣው ቃላቶች ይሄንን ማሰብ ነበረበት። እናትህን ብታከብር፣ ወንድሞችን ብታከብር፣ ሁሉን ብታከብር ማለት ነው። ሀይኔ ስንቴ ነው ወጣ የእሱን ቤተሰቦች አትናገሩ ያለችው? አንተ ተናግረሃል። የጋሽዬን ቤተሰቦች እነጋሽዬን አትናገሩ ብላለን አላልክም? ስለዚህ ዛሬ ሪኮርድ ይደረግ፣ አልተሳደብኩም ምንም ያለውን ሪዲ ነገር የተናገርኩት፣ ያችን መጣቸው አንተ በሴት ሲጀመር በሴት፣ አሁን በመጡት ሴቶች የምትመራ ሴት ነው። ሶስና ትምራህ እንደገና፣ አሁን የመጣቸዋ ሊንጋ የተባለችዋ ትምራህ። እኔ የምጥዬ የአዲስ አበባ ልጅ ነኝ፣ ነግርለ ጽድት ያልኳት ለዛ ማፊያ ሰፋ ያደኩ ልጅ ነኝ። ስለዚህ ማለት ነው ይሄን ሁሉ ወስደበት ነው። አንተ እንደዚህ ስላደረግ እኔ እንጃ። ሀይሚ ከዚህ በኋላ ራሱ ከአንተ ጋር አንድ ላይ እንኳን ብትሆን እንጃ፣ እኔ የምገላት ይመስለኝ ከምር አንድ ነገር ልንገር፣ ማለት ነው ሪከርድ ይደረግ። ከዚህ በኋላ ግን ማለት ነው እንዲህ ብልሽ ሀይሚ ይ